ወደ ግን የሚሄድ ሰዓት ስለሚሄድ ለእናንተ በሚገባ አቀራረብ ወደ ማቅረቡ ብቻ ይሄዳሉ። ዜና ሹመት ይሰማል። ዜና ሹመት። ታዋቂው ዲፕሎማት አምባሳደር ሶሎሞን ፀሐሬ የሄርሜላ ዋና ከተማ ከንቲባ በመሆኑ ተሹመዋል። የዱባይ ሻርጂያ ሚዲያ ምንጮች እንዳረጋገጡት ከሆነ ተጽዕኖ ፈጣሪው አምባሳደር ሱፍ በመድረስ የሚታወቁት የሻርጂያ ዱባይ የሰርግ ቆንጽላ ጽፈት የተተር የሆኑት ሶሎሞን ፀሐዩ የሄርሜላ ከተማ ከንቲባ ለመሆን ከብዙ ተወዳዳሪዎች ጋር የምርጫ ቀስቀሳ ሲያደርጉ መክረማቸው ተረጋግቷል። አምባሳደር ሶሎሞን ፀሐይ በምርጫ ቅስቀሳ ውስጥ ወቅት ይጠቀሙበት የነበረው የምርጫ ምልክት አክሊልና ተክሊል በመሆኑ በተቃዋሚዎቻቸው የስጋ ፈቃድና የጊዜያዊ ደስታ ፖለቲካ ፓርቲዎች ዘንድ በወግ አጥባቂነት ሲያስከስሳቸው መቆየቱ ይታወቃል። ይሁን እንጂ በውበቷና በተፈጥሮ ገጽታዋ በሃይማኖታዊ ትውፊቶቿ የምትታወቀውን ሄርሜላ ከተማ ለማስተዳደር ከባህላዊ እሴቶች ማፈንገጥ አማራጭ እንዳልሆነ የተረዱት የአሁኑ ከንቲባ ሶሎሞን ፀሐይ ታላቅ ነበር፣ ታላቅም እንሆናለን የሚለውን የአጼ ቴዎድሮስን መፈክር በመጠቀም የነዋሪዎችን ልቡና ተቆጣጥረዋል። ሄርሜላ ከተማ የታሪካዊ እሴቶች መገኛ የቁንጅና ውድድር መናገሻ የፍቅርና የእሴት ማዕከል ስትሆን በለውዝ በሮማን ፍሬ የተከበበች ከተማ ናት። የፀሐይ ሙቀቷ ከፍተኛ ቢሆንም ጽጌረዳ በዙሪያዋ የማይታጣ የማርያም፣ የሚካኤል፣ የምሥራታዊ መላእክት ታቦታት የሚገኙባት ዳዊት የሚጸለይባት መንፈሳዊ ከተማ መሆኗ የምርጫውን ውጤት አጓጊ አድርጎት ቆይተዋል። ይህ በእንዲህ እንዳለ የአሸናፊው ከንቲባ ሰሎሞን ፀሐይ ደጋፊዎች በኢስት ዌስት አዳራሽ በመሰብሰብ ደስታቸውን በዝማሬ ሲገልጹ ያመሹ ሲሆን የዝግጅቶቹንም ወጪውን በአቶ ሙሉጌታና በወይዘሮ ሮማን ኮሪ አማካኝነት ተሸፍኗል። ሄርሜላ ከተማን እንደ መሰረቷት የሚነገርላቸው አቶ ሙሉጌታ ተሰራ በአዲሱ ከንቲባ ደስተኛ በመሆናቸው የሄርሜላ ከተማ አስተዳደር ቢሮን ማስረከባቸውን ሲገልጹ በፊታቸው የሚነበረው ደስታ በካሜራ ተቀርጾ በመለቀቁ መነጋገሪያ መሆኑ ቀጥሏል። በመቀጠልም ተመራጩ ከንቲባ በደጋፊዎቻቸው መካከል ተገኝተው ንግግር ያደረጉ ሲሆን ከዛሬ ጀምሮ ሄርሜላ ከተማ ያለ እረፍት በትጋት አገለግላለሁ ብለዋል። በውስጧ ያሉትን ፍቅር፣ ደስታ መታመን፣ ህዝቦቿንም ያለ ልዩነት እንከባከባለው ብለዋል። በተጨማሪ ከዚህ አሁን ካለችበት መጠን በላይ በማሳደግ እንደ ጉባኤ አደርጋታለሁ በማለት ንግግራቸውን ቋጭተዋል። ከዚህ በመከተል ወደ ቀጣይ ትም መርግብር ነው የምንሄደው ምን እያስቸገረው፣ ሶሎሞን ስተኛ አብረን ስንጨነቅ መላተፍቶልኛ ለካሴ ሶሎሞን በሕይወት ዘመኑ ነፋስ የሚያስገባ ክፍት ነበር ጎኑ፣ ነፋስ የሚያስገባ ክፍት ነበር ጎኑ። አሁን ግን ሄርሜላ የመረመረችው ከግራ ጎኑ ላይ በስጋ ሞላችው፣ ከግራ ጎኑ ላይ በስጋ ሞላችው። ሶሎሞን ሄርሜላ እጅግ ልዩ ናቸው። ለልጅ ልጅ ይተርፋል መጠሪያ ስማቸው ለልጅ ልጅ ይተርፋል መጠሪያ ስማቸው። የባህር ልጃቸው የመጀመሪያዋ ምሳሌ ሶሎሞን ሲሆን መጠሪያዋ፣ ሁለተኛው ደግሞ ያ መልከ መልካሙ ንጉሱ ሶሎሞን ሲጠራ በስሙ ንጉሱ ሶሎሞን ሲጠራ በስሙ። ሶስተኛዋ ልጅ ፆታ ቀይራለች። መሐሌ ሶሎሞን ተብላ ተጠርታለች። መሐሌ ሶሎሞን ተብራ ተጠርታለች። ይሄ እስከሚገለጥ ከዓመት በኋላ ይሄ እስከሚገለጥ ይሰማቸዋል መስማታቸውን እያወኩ አይደለም ብዬ ነው። ይሄ እስከሚገለጥ ከዓመት በኋላ ግጥሜ መልስልኝ፣ ጥያቄ ያለኝ ሌላ ሶሎሞን ፀሐዩ ወይዘሪት ሄርሜላ እንዴት ተገናኙ ማርና ወለላ እንዴት ተገናኙ! ማርና ወለዳ ግጥሜ መልስ ሲሰጥ ሊሰጥ እጆቹን አወጣ። ከጥንት ጀምሮ ታሪክ ይዞ መጣ። ከጥንት ጀምሮ ታሪክ ይዞ መጣ። የሳባዋ ንግሥት ሙሽሪት ኤርሜላ የንጉሥ ሶሎሞን ጥበብና ተድላ ስትሰማ ባለችበት ሁና እጅግ ቢማረካት የጥበቡ ዜና ልትጠይቀው ሄደች ወርቅ የያዘችና ልትጠይቀው ሄደች ወርቅ የያዘችና እርሱም ተቀበላት ግቢ አላት ደርሲውም መቼም መላ ያጣ ሰሎሞን ንጉሡ መቼም መላ ያጣ ሰሎሞን ንጉሡ በዕልፍ እንኳ ትንሽ የፍቅር መለኪያ ንግሥቷ ስትለካው እንግዲህ ጀመረው ሰው ሁሉ መሄጃ ሊያሳጣል። አይ በቃ ወደ ፕሌን ቀይለዋለው የመኪናውን ትራንስፖርት ማለት ነው። እርሱም ተቀበላት ግብ አላት ወደርሱ መቼም መላያጣ ሰሎሞን ንጉሡ በእለት እንኳ ሁንሽ የፍቅር መለኪያ ሄርጌላ ስትለካ የለም ከእርሱ ወዲያ የለም ከእርሱ ወዲያ በጥበቡ ብዛት ሳድንቀዋይቷት

ከሁሉም ከሁሉም ምሳሌ ሶሎሞን ፈጥኖ ይቀላታል። ሄርሜላ ከትንትን ማንበብ ይስማማታል። ከሁሉም ከሁሉም ምሳሌ ሶሎሞን ፈጥኖ ይረዳታል። ጥበበ ሶሎሞን ማንበብ ከጀመረች የስሙን ትርጓሜ እየደጋገመች፣ የንጉሥ ሶሎሞን የስሙ ትርጓሜ መስተሳለሜ ነው፣ መውደዴ ሰላሜ። ላንብበው ትላለች ልየው ደጋግሜ፣ ላንብበው ትላለች ልየው ደጋግሜ፣ ደገማችው ይህን ቀን አርበሳም እስከ ዘላለም ሶሎሞን ፀሐይ ያስቀናሪ ወጡ ሙሉ ጌታ ሆኖ ደርሶለት ምኞቱ የሮማን አበባ መሰለ ፊቱ የሮማን አበባ መሰለ ፊቱ። በሮማን አበባ ቀርቦ እያባበለ ሰው እንዳያውቅበት እቴናት እያለ ጠብቆ ጠብቆ እንደ ሮማን ፍሬ አበባዋን ሄርሚ ይዟት መጣ ዛሬ አበባዋን ሄርሚ ይዟት መጣ ዛሬ።

ታምራት ነው እንጂ የሚካኤል ምሥራት። ግሩም ነው እጹብ ድንቅ የሆነ የማርያም የማርያም ሥራ ሙሽራ ሶሎሞን ሄርሜላ ሙሽራ ማርኮን ጋብቻችሁ ማርኮን እጅግ ተገርመናል። ከወንድ ጋራ መላ ዘይደናል። ስለአማሃ ኢየሱስ ዳዊት እንዲደገም በንት ወስነናል። ስለአማሃ ኢየሱስ ዳዊት እንዲደገም

እንግዲህ ሄርሚያላ ማን ይናገርሻል? በሶሎሞን ዙፋን በልቡ ነግሰሻል። የሶሎሞን ዙፋን የንግስና ዋይቻ ትዳር ነው መንበሩ ሶስት ጉልቻ ቤተመንግሥቱ ልብ መጠሪያው ጋብቻ። የጋብቻን ሐሳብ ብንተረጉመው ሕይወትሽ በሙሉ ከሱ ጋብቻ ነው እሱን ካንቺ ብቻ በአንቺ ተወስኖ ይኖራል በልብሽ ያንቺ ንጉሶ ሰሎሞን ሲነግረን በደስታ እየሳቀ የሄርሜላን ውበት እያደናነቀ ምን አይነት ማማር ነው እረናንተ ሆየ ውበቷ ይመስላል የበረሃ ጽጌ። እንግዲህ ሄርሜላ በቤትሽ ስትኖሪ እሴት ሽንጠብቀሽ በትዳር ስትከብሪ ጽጌ ማርያምን በጽጌ ዘክሪ፣ ጽጌ ማርያምን በጽጌ ዘክሪ። ስርቡተ ገብርኤል እንደነገረች በጽጌ መደገስ ይህ ነው እሴታችን። እሴት መቼም ተዋህዶ ስማውቃት ታውቃለች። አስካለ ማርያም እስልኩ ተገብሬን ብላ ትጠራለች። ሶሎሞን ሄርሜና ሀገር እየቃኙ ኢየሩሳሌምን ደርሰው ሲጎበኙ ወደ ኢየሩሳሌም ወደ ላይ እያሉ ትዳራችን አስፋው እያሉ ጸለዩ ትዳራችን አስፋው እያሉ ጸለዩ። በምርጫ ውድድር የትዳር ቀጠና የንጉሥ ሶሎሞን የማሸነፍ ዜና በአዋሽን ነገር ሄርመና ከነበች ከፈቃ ደበላ እስከ ኮሬ ጉራጭ በፀሐይ ላቁማ ስንቱን አሰነፈች።

ጉንደር ዝማሬ ሰርጋችን ካልሆነ አድዋና ሽሬ አበረጅ ከሌለን ወንጀል ተናደኔ ባህርዳሩ ነጋ ሰቆታ ዋግኸምራ ትግርኛ አገውኛ በሰርክ ካልደራ ፓፓያ ካልበላ አርባምንጭ ቆፋ ቡና ሻይ ካልመጣ ከጅማ ከከፋ ከዚህ ህይወት ሎቆ መኖር ያሰቀቃል። ኑሮ ኑሮ ኑሮ ሳንኖረው ያልቃል ኑሮ ኑሮ ኑሮ ሳንኖረው ያልቃል።